የቻክና አንድም ደግሞ ከተጣጣለ እያንዳንዱ ማቀውስ ምን ይመስላል? ስንትስ እየተሸጠ ነው? ዛሬው ጨምሮ አሉስ ወይስ ቀንፋ ወይስ ባለበት ነው? እያንዳንዱ በዚህ የምናየው የሚሆነው። ከዚህም በተጨማሪ እንግዲህ የቆርቆሮና ሚስማር አለ፣ የመብራት ገመዶች አሉ፣ ከወንዲት የኳርትዝ ቀለሞች በአሁኑ ሰዓት ስንት እየተሸጠ ይገኛል? ለአንድ ስቤት ምን ያህል ያስፈልጋል? የላሜራ ቀለሞች፣ የፕላስቲክ በካሪ አሁን ላይ ስንት ይሸጣል? ሞራሌ በባለስድስት እስር፣ ዘጠኝ እስር እንዲሁም የሰጋ ቱራ ሙሉ ለቤቶች እንግዲህ በተለይ በቅርብ መስራት ላሰባችሁ፣ ቤታችሁን ቼክ ለምታደርጉ እንዲሁም ደግሞ ገና ለምትሰሩም የቆርቆሮና ሚስማር የመብራት ዝርጋታዎችንም ለምትዘረጉ፣ ቆርቆሮ የአጥር ቆርቆሮ ጭምር እንግዲህ በተለይ ቤታችሁን ማሳጠር ላሰባችሁ፣ እያንዳንዱ ከዚህ ላይ የማሳውቃችሁ ነው የሚሆነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ተቀላቀሉ፣ ላይክ ሼር ማድረጋችሁ ሆነ አትርሱ። ሐሳብ አሳታችሁን ኮሜንት ላይ አስቀምጡ። ላይ ቀጥታ ወደ ዝርዝሩ የምገባ ይሆናል። እንግዲህ ከጅብሰም እንጀምራለን። ጅብሰም እንግዲህ ከጀርባ የምትመለከቱት ይሄ የቅርጻ ቅርጽም አለ ለቻክም አለ፣ ዋጋው ተመሳሳይ ነው። ጅብሰም አሁን ላይ የተሸጠ የሚገኘው 280 ብር ነው፣ አንዱ ኪስ ማለት ነው። ስለዚህ ለቤታችሁ የሚያስፈልገውን ያክል እንግዲህ እንደ ቤታችሁ ስፋት ይወሰናል። ስለዚህ የአንዱ ኪስ ዋጋ ግን 280 ብር ነው ማለት ነው። ሌላው ሲሚንቶ ነው። እንግዲህ ሲሚንቶ ያው እንዳያችሁት መግቢያም ላይ እንደነገርኳችሁ ገና እየገባ ነው። አሁን ላይ የሚሸጠው 1450 ነው። ናሽናል ሲሚንቶ ማለት ነው። ኩንታል 1450። ሲሚንቶ እንግዲህ አሁንም እንደቀነሰ ነው ማለት ነው። እስካሁን አልጨመረም። ግርፍ ለምታስገርፉ፣ እንዲሁም ውሃ ልክ ሲሚንቶን በተመለከተ ስራ እንግዲህ የምታስቡ ሲሚንቶ አሁን ባለበት ስለሆነ በተጠቀሙበት አሪፍ ነው። ዋጋዎች እንግዲህ ከፍ ዝቅ ይላሉ። ለብዙ ጊዜ ሲሚንቶ እጅግ በጣም ጨምሮ ነበር የቆየው። አሁን ላይ ግን እንደቀነሰ ነው እንደምትመለከቱት፣ ያው ከስተ ዛሬው አንጻር ማለት ነው። ስለዚህ ሲሚንቶ አንድ ሺ አራት መቶ የሚሸጥበት ቦታ አለ ማለት ነው። ወደ ሰፊ ከተማ ስትሄዱ ደግሞ እስከ አንድ ሺ አራት መቶ ይሸጣል። አንድ ሺ ሶስት መቶ ሃምሳም የሚሸጥበት አካባቢዎች አሉ። ምሳሌ ወደ ኮምቦልሻ ዴሲ አካባቢ ላይ እንደዚሁ ወደ አዲስ አበባ ስትሄዱ እስከ 1350 ይሸጣል። ናሽናል ሲሚንቶ ማለት ነው። ወደ ክፍለ ሀገር ስንመጣ እንግዲህ እስከ 1450 እና 1500 ድረስ እየተሸጠ ይገኛል። ሌላው ቆርቆሮ ነው። ቆርቆሮ አንደኛ ደረጃ ቆርቆሮ 780፣ ሁለተኛው 700 ብር፣ ሶስተኛው ወይንም ደግሞ የአጥር ቆርቆሮ ስድስት መቶ ብር እየተሸጠ ይገኛል። በአሁኑ ሰዓት የአጥር ቆርቆሮ እጅግ በጣም ጨምሯል። አራካ ምናምን ነበር አራካ ሃምሳ ስምንት ከዛ አምስት እያለ አሁን ስድስት መቶ ብር ደርሷል። ስለዚህ ቤታችን ለምታሳጥሩም የአንድ የቆርቆሮ ዋጋ ወይም ሶስተኛ ደረጃዋ ለአጥር የምትሆነው አሁን ላይ ስድስት መቶ ብር እየተሸጠ ይገኛል። ሌላው የሚስማር ጉዳይ ነው። ሚስማር ዘጠኝ መቶ ብር ነው አሁን ላይ አንድ ባኮ ሚስማር እየተሸጠ የሚገኘው የመብራት ገመድ ጋር ስንመጣ አንድ ነጥብ አምስት የመብራት ገመድ አንድ ሺ ሰባት መቶ ብር እየተሸጠ ይገኛል። የመብራት ገመድ እንግዲህ ቤታችሁን በተለይ ገና ስታስመርጉ የመብራት ዝርጋታዎችን አስተካክላችሁ ብታልፉ እጅግ በጣም አሪፍ ነው። ኋላ ምንም ጣጣ አይኖርም፣ ወጪም አያስወጣችሁም። ስለዚህ ከመመረጉ በፊት ዝርጋታው ያልቅና ከዛ ቤቱ ቢመረግ አሪፍ ነው። ይህን ስታካሄዱ ሌላውም እግረ መንገዳችሁም መቃን መርሳት የለባችሁ ማለት ነው፣ የውስጥ በር ማለት ነው። መቃኖቹ ቢገጠሙ አሪፍ ነው። ከመመረጉ በፊት የሚሰሩ ስራዎች ለማስተዋወቅ ያክል ነው። ምክንያቱም ኋላ ላይ ብዙዎች ሊሾ እስከማድረግ ደረጃ መቃን ሳይገጠም የሚደርስ ቤት አለእና ኋላ ሊሾ ተፍሮ እንደገና መቃን ሲገጠም ብዙ ነገሮች የሚናገሩ ነገሮች ስላሉ ቅድሚያ መሄድ ያለባቸው ስራዎች ቅድሚያ ማለቅ ይኖርባቸዋል ማለት ነው። ስለዚህ 1.5 የመብራት ገመድ 1700 ብር፣ 2.5 የመብራት ገመድ 2700 ብር፣ አራት ነጥብ ገመድ በሜትር 60 ብር እየተሸጠ ይገኛል። ሌላው ኮንዲት ነው። ኮንዲት ማለት እንግዲህ የመብራት ገመዱ የሚዘረጋበት ውስጡ ክፍት የሆነ ቱቦ ማለት ነው። እሱ አንዷ 35 ብር ነች፣ አሁን ላይ የምትሸጠው ማለት ነው። ሌላው ውድ ተመልካቾች እንግዲህ ኳርቲዝ ነው። የኳርቲዝ ቀለም በኮከብ 2100 ብር ነው፣ አንዱ ጋሎን ማለት ነው። እንግዲህ ለአንድ ቤት ምን ያህል ይፈጃል? እንደ ቤቱ ስፋት ይወሰናል። ስለዚህ ለምሳሌ ሰባ በስም ቤት ብትወስዱ እስከ 32 33 ኳርቲዝ ሊወስድ ይችላል። ከባለሙያ ውጭ እንግዲህ ለ2100 ብታበዙት ለቤታችሁ ምን ያህል እንደሚያስፈልግ ታውቃላችሁ። ከዛ የባለሙያ ነው፣ የፕላስተርና እንዲሁም የመቁረጫ ቀለሞችና ምናምን እነዚህ አሉ። አላኩል ያህል ኳርቲዝ ቀለም አሁን ላይ የሚሸጠው 2100 ብር ነው ማለት ነው። ሌላው የላሜራ ቀለም ወርቃማው 2800 ብር ሽጦ ይገኛል። ያ ማለት እንግዲህ መስኮቶች፣ በር፣ ፍሬንቹ ማለት ነው እነሱ እነሱ ነገሮች ለማስቀባት አንድ ጋሎን ያስፈልገዋል። ስለዚህ 2800 ብር ነው ወርቃማው የላሜራ ቀለም አሁን ላይ የሚሸጠው። ሌላው ፕላስቲክ ነው። ፕላስቲክ ኮርኒስ እንግዲህ ቤታችሁ ማሰራት ለምታስቡ በካሬ 520 ብር አንደኛ ደረጃው የተሸጠ ይገኛል። ሁለተኛው 480 ብር ነው። በመካከላቸው የአርባ ብር ልዩነት ነው ያለው። ስለዚህ እነዚህ አይነቶችን ስታሰሩ ቤታችሁን በደረጃ አንድ ባለው መጠቀም ይኖርባችኋል። ምክንያቱም ልዩነቱም አርባ ብር ነው። ምንም የሚፈጥረው ነገር የለም። ስለዚህ ቤታቸውን ጥራት ባለው ማቴሪያል ማሰራት ይኖርባችኋል ማለት ነው። ስለዚህ በካሬ 520 ብር ነው አሁን ላይ የፕላስቲክ ዋጋ። እንግዲህ ፕላስቲክ ሲጠቀስ ግዴታ ሞራሌ ያስፈልጋል፣ ምክንያቱም ሁለቱ ተያያዥነት ያላቸው ነገሮች ስለሆኑ። ሞራሌ ባለ ስድስት እስር እና ባለ ዘጠኝ እስር የሚባል አለ። ባለ ስድስት እስሩ ዘጠኝ መቶ ሀምሳ ብር ነው። ብዛቱ ማለት ነው። ስድስት ፍሬ የሆነው ዘጠኝ መቶ ሀምሳ ብር ነው። እንዲሁም ዘጠኝ እስር ወይም ዘጠኝ ፍሬ የሚይዘው ደግሞ አንድ ሺህ አንድ መቶ ብር እየተሸጠ ይገኛል ማለት ነው። ሌላው ሰጋቱራ ነው። ሰጋቱራ በኪስ አራት መቶ ብር እየተሸጠ ይገኛል። ዶግላር ወይንም ደግሞ የሰረገላ ቁልፍ ማለት ነው። እሱ አንደኛ ደረጃው አንድ ሺህ አራት መቶ ብር እየተሸጠ ይገኛል። ውድና የተከበራችሁ ተመልካቾች እንግዲህ አሁን ላይ ለቤታችሁ የሚያስፈልጉ ወይም የግንባታ እቃዎች ዋጋ በአሁኑ ሰዓት የሚሸጥበት ዋጋ አሁን የዘረዘርኩላችሁን ይመስላል ማለት ነው። ቪዲዮን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ አሪፍና ለእናንተ ይጠቅማሉ ብዬ የማስባቸውን አሪፍ አሪፍ ቪዲዮዎችን እንግዲህ እንደተለመደው የማቀርብላችሁ ነው የሚሆነው። እንዲሰራላችሁ የምትፈልጓቸው የትኛውንም ጥያቄዎች ኮሜንት ላይ ያስቀምጡ። እንሻላ በጥያቄያችሁ መሰረት መልስ የምሰጣችሁ ይሆናል። እስከዛሬ እንግዲህ ለዚህ ሁለት ወር ያክል ከሮመዳን ጋር በተያያዘ በአስቤዛ ስራዎች ላይ በተለያዩ ስራዎች ላይ ነበርኩኝ። ያን ያክል ስለ ቤቶች የሚሆን እስከ ዛሬ ስለምሰራቸው እየሰራሁላቸው ወይም እያቀረብኩላቸው አልነበረም። ከዚህ በኋላ ግን ኢንሻአላህ በየቀኑ እንደተለመደው ቆንጆና አስተማሪ አሪፍ የምላቸውን ቪዲዮዎች ወደ እናንተ የማቀርብላችሁ ነው የሚሆነው። በያላችሁበት አለም ዳርቻ ሰላማችሁ ብዛልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ ወበረካቱ።